ዛሬማ የለየለት ጸብ ነው የተነሳው። ተደበላለቁ እኮ። እዲ እንግዲህ ብሩኬ ሃይሚን ይቅርታ ለመጠየቅ አባውን ገዝቶ ሄዶ ነበረ። ነገር ግን ከዛ ሲሄድ የሄደበት ምክንያትና የገጠመው ነገር ተመሳሳይ አልሆነም። ማለት በጣም ፊንት የሚያስነቀል ነው ያገኘው። እንግዲህ ብሩኬ ወንድ ከሃይሚ ጋር ከሃይሚ ቤት ቁጭ ብሎ ሲያገኘው ብሩኬ ያለበትን የቆመበት ሁላ ጠፋው፣ ግራ ገባው። ምን ያውራ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ብሩኬ ያው ታቆታላችሁ የቅናት ነገር በነገራችን ላይ ቤተሰብ ሃይሚና ብሩኬ እንደው ሁሉ ነገራቸው የተጠላለፈ ሁሉ ነገራቸው ኮንታክት ይፈጥራል። ታውቃላችሁ፣ ቅናታቸው አንድ ነው፣ እልካቸው አንድ ነው፣ አልሸነፍም ባይነታቸው እንደ ሁሉ ነገራቸው አንድ አይነት እና ብሮኬ እንደገባ እንግዲህ ያው ልጁን ነው ያገኘው ማለት ነው። በልጁ በጣም ተበሳጭቷል። እኔ የዛሬው ቪዲዮ ግን ቤተሰብ የእውነት የስራ እንደሆነ በደንብ ነው የሚለየው። ለምን? በጣም ብዙ የተቀነባበሩ ነገሮች አሉት። በመጀመሪያ ደረጃ ብሩኬ ከቤቱ ሲነሳ እራሱ ይቅርታ ለማለት ያነሳሳው ነገር ምንድን ነው? በእርግጥ ይቅርታ ማለት እኮ ጥሩ ነው። ነገሮችን ያስተካክላል። የተኮራረፉትን ያበርዳቸዋል። ብቻ ይቅርታ ማለት የሰላም ምልክት ነው፣ ወደ ሰላም ይመልሳቸዋል። ግን ደግሞ ድንገት ተነስቶ እንግዲህ እውነቱን ንገርኝ እያለ የነበረ ልጅ እውነቱን አስረጅኝ እያለ የነበረ ልጅ ድንገት ተነስቶ ለሀይሚሻ የምትወደውን አበባ ገዝቶ ይቅርታ ለመጠየቅ መሄዱ ምንን ያስመለክታል? ይሄ ነገር በቃ ድራማ እየተሰራ ነው ብዬ እኔ ዛሬ አሰብኩ። በየጊዜው ቪዲዮቸው እየተቀያየረ ስለሚመጣ የዛሬው ደግሞ እውነት እውነት የሚመስል የለውም። ልክ በቃ አክቱ ሁሉ ድራማ ነው የሚመስለው እና በእርግጥ ብርኬ ይቅርታ ለማለት የተነሳው ያለችውን ነገር ረስቶት አይደለም እኮ በዛኛው አምኜበት አይደለም። እንደዚህ ከዛ ጋር ታየ በተባልኩት አምኜበት አይደለም፣ ግን ደግሞ በቃ ነገሮችን ወደ ሰላም ማምጣት ስላለብን ለዛ ነው ይቅርታ የምጠይቀው ይመስለኛል። ይቅርታ ካላት በኋላ አግባብቷት ነገሮችን በራሱ ጊዜ ከጀርባ ከካሜራ ጀርባ ማለት ነው ሊጠይቃትና እውነቱን ለመረዳት ነበር የፈለገው ይመስለኛል። ግን እንደፈለገው አልሆነለትም። እንግዲህ ወደ ሀይሚሻ ሲያቀና፣ ይሄ ልጅ ግን ማን ነው? አጣሩልን። እንዴ መቼም ይሄን ሚስጥር የምታወጡት ቲክቶከሮች ናቸው። እንግዲህ ማን ነው ግን ቀመሟ? ከዚህ በፊት ታውቋለች? የሰፈር ልጅ ነው እንግዲህ ቅመሟ የተናገረችው ምንድን ነው? መንገድ ላይ ታምሜ ይዞኝ መቶ ነው አለች ማለት ነው። እና አይ ሀይሚዬ፣ ይሄም አልክ አይደለም። ይሄ ከድራማ የተቀላቀለ ሰው ነው። ለምሳሌ ቤተሰብ፣ የምሬን እኮ ነው። በዚህ ጊዜ እንኳን አይደለም መንገድ ላይ ያገኛችሁትን ሰው እንዲህ፣ ካጠገባችሁ ያለ ሰው ራሱ አልታመን እያለ ነው። እንዴት ነው ሀይሚሻ፣ መንገድ ላይ የፈለገ ቢያማት እንደው ከበሩ አድርሷት ይመለሳል እንጂ እንዴት ነው ከቤት ተገብቶ ሊቀመጥ የሚችለው? አትፈራ፣ ያስፈራል እኮ ለህይወታችን ራሱ አሁን ላይ ስጋት ነው። ሶ ይሄ ልጅ መንገድ ላይ እየተገኘ አይመስለኝም። ማለት ጀስት በቃ ለቪዲዮ ለቪዲዮ ያመጡት ነው ብዬ ነው የማስበው። ከድራማው ሊቀላቀል እየተፈለገ ሰው ነው ብዬ ነው እንደኔ የማስበው። እና እንግዲህ ብሩኬ ይሄ ልጅ ከዛ መኖሩ በጣም ነው ያበሳጨው። እንደገባ ማነ ሲል ያው እንግዲህ እሷን አሟት እሷን ይዣት መጥቼ ነው ሲል ዘሉ ማለት በቃ ልጁ ላይ ነው ትኩረት ያደረገው። አሁን ብሩኬ አጠፋ ብዬ የማስበው ዛሬ ምንድን ነው ማለት በቃ ሀይሚ አሞኝ ይዞኝ መጣ ስትል፣ ምን ሆነሽ ነው የሚለው ቃላት ማውጣት ነበረበት። ምን ሆነሽ ነው ያመመሽ? እንዴት የት ሄደሽ ብሎ ቢጠይቃት ጥሩ ነበረ። ግን ምንድን ነው ቴንሽኑን ልጁ ነው የወሰደው። ለምን የማላውቀው ሰው ከቤት አገኘዋለሁ የሚለው ጥምድ አድርጎ ያዘውና ሀይሚን መጠየቁን ረሳው። ሀይሚ ደግሞ በዛ ተናደደች። የእኔ ህመም ነው ወይ የሚያስጨንቀው ወይንስ ደግሞ ልጁ ከዚህ ጋር መኖሩ? ብቻ በጣም ከባድ ነው። ለነገሩ ሀይሚ ብትሆን እኮ ማለት ነው ከሱ ቤት ሂዳ እንደዚህ ቢያጋጥማት በጣም ነው የምትናደደው። በጣም ምክንያቱም ሁለቱም ቅናተኞች ናቸው። እሷም እሱም አንድ አይነት ቅናት ነው ያለባቸው። በቅናት በኩል አይደራደሩም እና እና እንግዲህ ልጁ ግን ውጥር ውጥር አለ። ማን በማን ቤት ነው ማን ውጣ የሚለው? ይገርማል እኮ። ቀረችብኝ ምናምን ምንድነው ቀረችብ ምናምን የሚያስ የሚያስብላ አንተ እንዴ ምን አውቀ ነው? ቆይ ስለ ሀይሚ እና ስለ ብርኬ ምን አውቀ ነው? አሁን ቀረችብኝ ውጣ ምናምን ምናምን ማመነጫጨካ ቤት ይገርማል እኮ። አንዳንድ ወንዶች ደግሞ ወይ አቅም የላቸው ከሰው ጋር ስትሳፈጡ ግርም ይለኛል እና ብርኬ ደግሞ የራሱ የቴኳንዶ ስታይል ያለ ይመስለኛል። ይሄ ልጅ ግን ቴኳንዶ ምናምን የተማረ ነው ይመስለኛል። ወንዶችን ሲመታቸው በአንድ ስታይል እኮ ነው፣ ይዞ ድፍቅ ይዞ እዚህ ውስጥ ውሽቅ ያደርግና ራስ ራሳቸው ድፍቅ ይዞ ማለት አስ ይሄ ትንፋሽ ራስ እስከሚያጥራቸው ነው የሚያጨናንቃቸው እኮ። አይ ብሩኬ፣ ጀግንነት እኮ ነው። ደስ ሲለኝ የምሬን ነው። ዛሬ ደግሞ ቀመማ እንደ ብርጭቆንም አላተረፈሽ። እንግዲህ ያው ከቀኑ ያልፍም የሚባል ነገር አለ። ይሄ ብርጭቆ ዛሬ ከቀኑ አላለፍም ተሰብ ተሰበረ ቅመም ወይዬ፣ ምን አደረገሽ አሁን ብርጭቆ እንደዚህ ተርትረሽ የጣልሽው? እና እንግዲህ የመጣሁት ለሰላም ነበረ። ቪዲዮ አይተሽ መረዳት ትችያለሽ። ግን ስልክ እንዳደውይልኝ ብሏል ማለት ነው። ብሩክ እውነት ጨክኖ ሀይሚ ስትደውልለት አያነሳም ወይን ሲያነሳል የሚለውን እንግዲህ ነገ ደግሞ በሀይሚ ቤት ነገ፣ እርግጠኛ ነኝ ሀይሚ ከዚህ ልጅ ጋር ነው የምትመጣው። በእርግጠኝነት ከዚህ ልጅ ጋር ትመጣለች። ብቻ በጣም ብዙ ነገሮች ብጥብጥ እየተፈጠሩ ነው። ገና ይቀጥላል። ገና መጀመሪያ እኮ ሀይሚ ቪዲዮን ስትሰራ ያኔ ቻው ብላ የተሰናበተች ጊዜ ነገሮች ገና ይቀጥላሉ ብላለች እኮ ገና ይቀጥላሉ፣ በእንደዚህ አይነት ጭቅጭቅ እንቀጥላለን ብላለች። ያ ማለት እንግዲህ ረዥም ጊዜ ሊሄዱ ነው ማለት ነው። ብቻ ግን ረዥም ጊዜም ሄዱ አሳጥሩትም፣ ዋናው የእናንተ ሰላም ነው የሚያስፈልገው። እና ደግሞ ይሄ የሰላሳ ሴት ጋር ስትላላ ጥየዋልክ ምናምን የምትሉ እኔ አንዳንድ እንደዚህ የምትሉ ሴቶች ማለት ነው ልንገራችሁ ባላችሁን አግብታችሁ በአንድ ወር የፈታችሁ ያንን ወንድ ከብሩኬ ጋር ለማወዳደር አትሞክሩ። የምሬን ነው እንዴ እናንተ? በቃ የፈታችሁ የራሳችሁ ጠፈንታ ሊሆን ይችላል። ምንድነው የሌላን ባህሪ ከሌላ ወንድ ጋር ማላከክ? ብሩኬ ለሴት ልጅ ያለው ክብር ማንም ይመሰክርለታል። በጣም ለሴት ልጅ ክብር አለውና እኔ በአንዳንድ የተበላሹ ወንዶች ምክንያት ማለት ነው ሁሉንም መጠራረግ አይቻልም። ስንት መልካም መልካም ወንዶች አሉ። ባይሆን መልካም መልካም ወንዶች ትንሽ ናቸው፣ ብዙ አይደሉም። መጥፎዎች ይበዛሉ። ነገር ግን በጣም አስተዋይና መልካም ወንዶች አሉ ማለት ነው። ዝም ብላችሁ ሀይሚና ብሩኬ ነገር አንዱ ነው ለሚመጡት ነገር አራራ ተራራ እያላችሁ ሌላ ሌላ ታሪክ አታውሩ። ቀላችሁ ነው የምትቀሩት፣ ቅሌታሞች